በክርስትና እየኖራችሁ ለደከማችሁ ወንድምናቶች ጠንክሩ፣ ጌታ አይተው ይዛችሁታል። ጌታም አይተው፣ ስለዚህ ጠንከር በሉ፣ ውሏችሁን ቀይሩ። ክርስትናን የሚያደክመው ውሎ ነው። ውሏችሁ የማይረባ ቦታ ከሆነ ከጌታ ጋር ያላችሁ ግንኙነት ምን እየሆነ ሄዳል? እየቀነሰ እየቀነሰ እየቀነሰ እየተሸረሸረ ሄዳል። ዓለም ነገር እመነኝ፣ ድሮም ብዙ የምኖርበት የዓለም ህይወት የለኝም። ድሮ ነው ድሮም ቢሆን እኔ ብዙ ይሄ ቸበርቻቻ ምናምን አልወድም፣ ድሮም አይመቸኝም። ይቅርታ ቃሉን ስለመጠቀሜ ተራ ሰው የሚውልበት ቦታ ነው። ቸበርቻቻ ቦታ አቴንሽን ፈላጊ የሚውልበት ቦታ ነው። የቸበርቻቻ ቦታ አይመቸኝም፣ አልወድም። ድሮም እና ወደዛ ህይወት የምትሄዱ ሰዎች፣ አቴንሽን ለማግኘት የምትሟሟቱ ሰዎች በጌታ ከሆናችሁ ቆም ብላችሁ አስቡት። ምንም ምንም የለም። አቴንሽን ምንም ምንም ምንም የትም አያደርሱ ተግባባን። ምን ያደርጋቸዋል? ነገራችሁን ያበላሸዋል። ይሄ ጊዜያዊ ደስታ ለሚመስላችሁ ሰዎች ምንም ምንም ምንም ትርጉም ታጠቡበታላችሁ። በተለይ ሱሳሱስ ውስጥ ያላችሁ ሱሳሱስ ውስጥ ያላችሁ ሰዎች ምን ከጌታ ወተት ሱስ ውስጥ ይሄ ጫት ሲጋራ ምናምን ውስጥ አይነፋም። ስለዚህ እሷን እሷን ጣል ጣል አርጉ። ውሏችሁ የት ነበረ? ጌታን ስታገኙ ውሏችሁ የት ነበረ? ውሏችሁ የት ነበረ? ከምን ላይ አንስቷቸዋል? ጌታ ከምን ላይ ከምን ላይ? ሁላችን አብዛኛው አመዳም ነበረ፣ ምንም የሌለው ነበር። ምንም ውስጥ ያልነበራችሁ ጌታ ትልቅ ክብር ሰጥቶ ትልቅ ቦታ ካደረሳችሁ በኋላ ዞር የምትሉ ሰዎች ቆም ብላችሁ በፊቱ ተንበርከኩና ጸሎት አድርጉ። ስለዚህ በተለይ በተለይ ዱርዬ ጓደኞች ካሏችሁ ምናልባት በጸሎት እንትን በሏቸው እንጂ አብሯችሁ አቱ በፍጹም በፍጹም የምነግራችሁ በህይወታችሁ ህይወታችሁን ለውጥ ሊያመጣ ከሚችል ሰው ጋር ነው ወዳጅነት። ከዛ ውጭ ወዳጅነት በፍጹም አያስፈልግም። ለምን ብዙ ጊዜ የሚጎዷችሁ እናንተን እናንተ የረዳችኋቸው ብዙ የለፋችሁላቸው ብዙ ያደረጋቸው እነሱ ሰዎች ነው የሚያስቀይሟቸው። በስታንደርዳችሁ ያሉ ሰዎች ከሆኑ አትቀያየሙ። በሌቭላችሁ በስታንደርዳችሁ ሰዎች ካሉ መቀያየም የለም። ከስር ላንሳ ያላችሁት ነው ሁልጊዜ የሚፈጠፍጣችሁ ስማችሁን የሚያጠፉት ብዙ ነገራችሁን ሊያበላሹ የሚፈልጉት ከስር ያሉ ከስር ያሉ ሰዎች ናቸው። ስለዚህ ማናችሁም ቢሆን በክብራችሁ አትደራዳሩ። ሚኒንግ የምትውሉት ኳሊቲ የሆነ ቦታ። ከስር ያሉ ሰዎች ያነሳችሁ ብዙ ጊዜ ያጠፏቸዋል። እና ፕሌስ ዶንት ዱ ወደ እግዚአብሔር ተንበረ። የትኛውም እምነት ተከተሉ፣ ምንም ችግር የለ። የእምነት ጉዳይ ሳይሆን ወደ ጌታ ተንበርከቁ። አዳኙ እሱ ነው። ጠባቂ እሱ ነው። ሁሉን ማድረግ የሚችለው እግዚአብሔር አምላክ ስለዚህ የወደቃችሁ ወንድምናቶቼ ሁላችንም በስጋ ማንም አይችልም፣ በስጋ መጽደቅ የሚችል ወፍ የለም። ስትወድቅ ወደ እግዚአብሔር ወደ እግዚአብሔር ድ ነው ምለ እና ያንን ካደረጋችሁ ነገራችሁ በሙሉ ይቀየራል እና በተለይ በተለይ በስጋ ለደከማችሁ ሱሱ ስላላችሁ ነው ይሄ ሱስ ሕይወትን ይነጥቃል። ሱስን የምጠላበት ትልቁ ምክንያት ገንዘብ ብታጣ ከእናት ማህረብ ወስደ ትቀምበታል ሱስ በጣም አስቀያሚነቱ እናትን ከእናት ማረፍ ፈተ ወስደ ሸጠ፣ የእናትን እቃ ሸጠ፣ ሱስ ታደርገዋል። ከጓደኞች ገንዘብ ዘርፈ ተበድረ ለሱስ ታደርገዋል። ሱስ ባለጌነቱ ኤክስትሪምሊ ህይወትን የሚያበላሽ ነገር። ሱስ ውስጥ ያላችሁ ለሱሳችሁ ምን ያህል እንደተበደራችሁ፣ ምን ያህል ነገር እንዳደረጋችሁ እራሳችሁን ጠይቁት። ሱስ በጣም ባለጌ ነው። የመጠጥ ሱስ፣ የጫት ሱስ፣ እዚህ ሀገር ደግሞ በጣም አበሻ የለመደው ዊድ የሚባል ሱስ አለ። የሚጨስ ዊድ ያጨሳል። እብድ እብድ ነው የሚያጫውታቸው። በቃ ሶሻል ሚዲያ ላይ መጡን ሲንቀሸቀሹ ነው የምታያቸው። ወንድም ሴቱም እኮ እኔ ለምን ሱስ ውስጥ እንደገቡ ግራ ነው የሚገባኝ። እና በሱስ ውስጥ የተጠመዳችሁ ወንድምና እህቶቼ ሙሉ ህይወታችሁን ዲስትሮይ ነው የሚያደርገው። ለመነሳት አትችሉም። ቀን በቀን አምጣ ነው የሚላችሁ፣ አምጣ አምጭ፣ አምጣ አምጭ። ጫት አምጣ ይላል፣ ሲጋራ አምጣ ይላል፣ ሺሻ አምጣ ይላል፣ መጠጥ አምጣ ይላል። አምጣ ነው በየቀን ደግሞ። ለሱስ የሚሆን ገንዘብ አያሳጣ። ሱስ ኖሮበት ምንም ገንዘብ የሌለው ሰው ሱሱን ያገኛል። እየራቦ የሚያስጨስ ሰው አለ። እየራቦ የሚያስቅመው ሰው አለ። እየራበው የሚያስጠጣው ሰው አለ። ግልብጥ አድርጎ የሚያስጠጣው ሰው አለ። ምንም የለውም እኮ ስራ የለው ምንም የለው። ሱስ ከዲያብሎስ መሆኑን የምታውቀው በዛ ነው። ራበኝ ስትል ግን ወፍ አጠገብ አይደርስም። ወፍ የሚጨስ የሚጨጫጨስ ገለመሌ ምናምን ላይ ግን ኦልዌይስ የሆነ ሰው አለ ይደውድላል እ ብሮ ጭሰት አለ ከችበል ጫፓ የለም እኔ ራይድ ሰታ አለው ማን ያለውን ልመጠቼ ፒክ አደርጋለሁ ይላል ያለ ሀሳብ ጭሰት እገባለሁ። ስለዚህ ሱስ ገዳይ፣ በጣም እድሜህን የሚጨርስ ገዳይ ሱስ ነው። በጣም ነው የምጠየፈው ሱስ እግዚአብሔር በሚያውቅም በጣም ነው የምጠላው። ለምን የዲያብሎስ ስራ እንደሆነ ስለማውቅ። ዲያብሎስ መጫወቻ የእኔን ሰውነት ዲያብሎስ አይጫወትበትም ነው አም ግድ ዲያብሎስ ይጫወትብሃል። ሱስ ላይ እና ሱሶች ላይ የተጠመዳችሁ ሰዎች ምን ስፒሪት ያለው ኮማ፣ የሁላችሁም ተባረኩ። ሱስ ላይ ያላችሁ ሰዎች የሚጫወትብህ የጀለሲ የቅናት መንፈስ እሱ፣ እንዴት አልፈለት እሷ ጭንቅላት በሙሉ ከሰው ጋር ራስን ኮፔር ምታደርግ ያደረጋል። ሱሱ ያ ከባድ ከባድ ነገር የሱስ ነገር እሱ ነው ከባድ ነገር። ስለዚህ ከሱስ በተቻላችሁ መጠን እንዴት መራቅ ይቻላል? ከሱሰኛ ጓደኛ አራቀው። ሲምፕል መራቅ የምትችለው ከሱስ፣ ለብቻ ሱስ ማድረግ አትችልም። ስታጨሰዋለ፣ ስጠጣሰዋለ፣ ምን ስትል ሱስ የሆነ አብሮ ክራውድ አለ። ሱስ ክራውድ አለ። እራቃቸው፣ ጥፋ፣ ጅን ግባ፣ ስፖርት ስራ፣ ጫል፣ ተፈጥሯዊ ነገር አድርግ። ድሮ የምትወዳቸውን ነገር ሱስ ውስጥ ሳትገባ የነበረ የሚያስደስቱ ነገሮችን አድርግ። ዩደ ያንን ልላችሁ ነው የምፈልገው። ተባረኩልኝ።